ቅዱሳን መላእክት ቅዱሳን ጻድቃን ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆናሉ። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሆን። ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ የዩቱብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 ከልጅነቱ እንደሚገባ መጽሐፍትን ተምሮ ለዲቁና ለቅስና ከዚያም ለጵጵስና በቅቷል። በወቅቱ የሶርያ ዋና ከተማ በሆነችው ደማስቆ ላይ ተሹሞ ያገለግልም ነበር። ታዲያ ዘመኑ በየቦታው ደም የሚፈስበት ነበርና የክርስቶስን መንጋ መጠበቁ ቀላልና የዋዛ ስራ አልነበርም። በዘመኑ የክርስቲያኖችን ደም ያፈሱ የነበሩት ደግሞ ተንባላት ወይም የመሐመድ ተከታዮች ናቸው። ሰባተኛው ክፍለ ዘመን መጨረሻ አካባቢ ሲደርስም ተንባላት ግብጽንና ሶሪያን በቁጥጥር ስር በማድረጋቸው ክርስቲያኖች ተቸገሩ። በወቅቱም ቅዱስ ቶማስ ሲያስተምር የሰማው አንድ መሐመዳዊ እንከራከር አለው። ቅዱሱም ሊቅ ነበርና ስለ መሐመድ ሐሰተኛነት፣ ስለ ክርስቶስ የባህሪ አምላክነት ካስረዳው በኋላ ንጹህና ሰማያዊ ህግ ቅዱስ ወንጌል እንጂ ቁርአን እንዳልሆነ ነገረው። በአደባባይ በመረታቱ ያፈረው መሐመዳዊውም በብሽቀት ሄዶ ለደማስቆ ገዥ ከሰሰው። ቅዱስ ቶማስም ተይዞ ቀረበ። እንዴት እምነታችን እስልምናን ተሳደብ ቢለው ቅዱሱ እውነቱን ተናገርኩ እንጂ አልተሳደብኩም ሲል መለሰለት። መኮንኑም እሺ ክርስቶስ ማን ነው ስለ ወንጌልና ቁርአንስ ምን ትላለህ? ሲል የተሳለ ሰይፍ አውጥቶ ጠየቀው። የቀናች እምነት ክርስትና ክብርነቷ በሰማይ ነውና መጨከን ጠይቃለች አለው። ቅዱስ ቶማስ ምንም ሳይፈራ ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይና የምድር ፈጣሪ አምላክ ነው አለው። ቅዱስ ወንጌል ሰማያዊና የህይወት ህግ ሲሆን ቁርአን ደግሞ የመሐመድ የፈጠራ መጽሐፍ ነው አለው። ይህንን የሰማው መኮንን በቁጣ አንገቱ እንዲመታ አዘዘ። ቅዱስ ቶማስም በዝች ቀን ስለ ቀናች ሃይማኖቱ አንገቱን ሰጠ። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳን አባቶቻችን ቅዱሳን ያዕቆብ ወዮሐንስ ናቸው። አሁን ደግሞ ወደ አራተኛው ክፍለ ዘመን ተመለስን። ወደ ምድረ ፋርስ ወይም ኢራን ወርደን ቅዱሳን እናዘክር። እነኚህ ቅዱሳን በሀገር ፋርስ ወይም ኢራን በመንግስተ ሳቦር ዘመን የነበሩ አበው ናቸው። ሳቦር ማለት ፀሐይንና እሳትን የሚያመልክና እጅግ ጨካኝ የነበረ ንጉስ ነው። ቅዱሳኑ ያዕቆብና ዮሐንስ የሐዋርያትን ስም ብቻ ሳይሆን ግብራቸውን፣ ቅድስናቸውንም የያዙ ነበሩ። ዘመኑ ዘመነ ሰማዕታት ባይሆንም ፋርስ ግን በዚህ ዘመንም ለክርስቲያኖች የግፍ ከተማ ነበረች። ከቅዱስ ጊዮርጊስ እስከ ቅዱስ ያዕቆብ ዘግሙድ ከቅዱስ መርምሃያን እስከ ቅዱስ ኮቶሎስ ሰማዕትነትን የተቀበሉ በትቹ ሀገር ውስጥ ነው። ቅዱሳን ያዕቆብና ዮሐንስም ትምህርተ ቤተክርስቲያንም በልኩ ተምረው መጽሐፍትንም ተረድተው ለክህነት ተመርጠዋል። በኋላም ቤተ ክርስቲያን ይገባቸዋል ስትል ጳጳስ አድርጋ ሾመቻቸው። ነርሱም አላሳፈሯትም፤ የክርስቶስን መንጋ እያስተማሩ እየናዘዙ ጠበቁላት። ንጉሥ ሳቦር ግን ህዝቡን ለፀሐይና ለእሳት ሊያሰግድ ላደረገው ጥራት እንቅፋት ሆነውበታልና ጠላቸው። በወታደሮቹ አሲዞም በፍርድ አደባባይ አቆማቸው። ህዝቡን በአዋጅ ጠርቶ አስፈሪ እሳትን አስነድዶ ህዝቡ ለፀሐይ እንዲሰግድ ዘዙ ቢላቸው እምቢ አሉት። ከነ ልብሳቸው አንስተው ወደ እሳት ወረወሯቸው። ቅዱሳንም በመከራው ወይም በነደደው እሳት መካከል ሆነው ለህዝቡ ተናገሩ። አምላክ አንድ እግዚአብሔር ነውና እንዲህ በሃይማኖታቸው ጽኑ አሏቸው። እሳቱም አቃጥሎ ገደላቸው፣ የክብር አክሊልንም ተቀዳጩ። በዚህ ዕለት ታስቦና ተከብሮ የሚሆኑ ሌሎች ቅዱሳን አባቶቻችን ቅዱሳን አቢማኮስ ወአዛርያኖስ ናቸው። አሁን ደግሞ ወደ ሶስተኛው መቶ ከፍለ ዘመን ወደ ዋናው ዘመነ ሰማዕታት እንመለስ። በዘመነ ሰማዕታት ከነበሩ ቅዱሳን ሰማዕታት ሁለቱ አቢማኮስ እና አዛርያኖስ ናቸው። አውሬዎቹ መክስማያኖስ እና ዲዮቅልጥያኖስ ዓለምን ለሁለት ከፍለው በክርስቲያኖች ላይ ግፍን ሲሰሩ ሁለቱ ቅዱሳን በሮም ግዛት ስር ይኖሩ ነበር። በዘመኑ እንኳን ቤተ ክርስቲያን ማነጽ፣ መዘመር፣ እምነትን መግለጥ ይቅርና ሲያማትሙ መታየት እንኳን ያስገድል ነበር። ነገስታቱ የሾሟቸው ተከታዮቻቸው ክርስቲያኖች የዋሉበት አላሳድር ካደሩበት አላውል። ታላቅ ግፍ ሰቆቃና ጭንቅ በሆነበት በዚያ ወራት የሞተው ሙቶ እኩሉ ሲሰደድ፣ አቢማኮስና አዛርያኖስ ግን በከተማ መሃል ተረጋግተው ክርስቶስን ያመልኩ ነበር። ይህም ተደርሶባቸው ተከሰሱና ተይዘው ቀረቡ። መኮነኑ ሁለቱን ክርስቲያኖች ወጣቶች ሲመለከታቸው ምንም የፍርሃት ምልክት አልተመለከተባቸውምና ተገረመ። ማንን ታመልካላችሁ አላቸው። እነርሱም የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስን ሲሉ መለሱለት። ክርስቶስን ትክዳላችሁ ወይስ ትሞታላችሁ? ብላቸው ሰነፍ ሲሉ በአደባባይ ገሰጹት። የፈጠረ ያከበረ ስጋውን፣ ደሙን የሰጠ ጌታ እንዴት ይካዳል? ሲሉም እንቅጩን ነገሩት። በድፍረታቸው የደነገጠው መኮንኑም በዛች ሰዓት ሞትን አዘዘባቸው። በዚችም ቀን አንገታቸውን ተሰይፈው ለክብር ሰማዕትነት በቅተዋል። አምላከ ቅዱሳን ሰማዕታት በእነርሱ ያሳደረውን ትዕግስትና ጽናት በእኛም ላይ ያሳድርልን፣ ከበረከታቸውም ያድለን። በኅዳር አራት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ቶማስ ዘደማስቆ ቅዱስ ቶማስ ዘደማስቆ ቅዱሳን ያዕቆብና ዮሐንስ፣ ቅዱሳን አቢማኮስ ወአዛርያኖስ፣ አባ አበጊዶ ዘትግራይ ታላቁ አባ ዘካርያስ፣ ጉባኤ ቅዱሳን ሰማዕታት ናቸው። በዚህ ዕለት የሚታሰቡና የሚከበሩ ወርሃዊ በዓላት ደግሞ ቅዱስ ዮሐንስ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅዱስ ሶፋያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ወይም ሰማዕት ናቸው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለአንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደድን በርሱ ከአሸናፊዎች እንበልጣለን በሮሜ ምዕራፍ 8 ከቁጥር 35 እስከ 38። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባን እንደተቀበልክ ለሁልጊዜ የሚያገለግሉህን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኩሳት ወይ ልጃ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጻሕፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን